ወፋችን በእያላችሁበት ይድረስልን፣ ተመልካቾቻችን። ወፍ በረር ተጀምሯል። ዛሬ ደግሞ ወፋችን በራ ሸራተን አዲስ ተገኝታለች። እንግዲህ የተገኘንበት እልል ያለ ሽልማት ለመጀመሪያ ጊዜ ሊካሄድ ነው። እነ ማን ታጩ እነ ማንስ ተሸለሙ ብለን አብረን እንጠይቃለን። ወደ ውስጥ እንግባ፣ ተከተሉ። ማይ እንግዲህ ደስ የሚል ምሽትን እያሳለፍን ነው። መልእክት ካለሽ ምንትያል መልእክት እንግዲህ በቃ በየጊዜው ይዘጋጅ ቶሎ ቶሎ ይዘጋጅ ይዘጋጅ አሪፍ ነው እንደዚህ አይነት ሁሉም ሰው ብዙ ታለንት ያለው ሰው አለ በተለያየ ሙያ ዘርፍ እንግዲህ አበሻ ልብስ ደግሞ እንት እያማረበት እየዘመነ እንደሄደ እያየ ነው ነው ስለዚህ በዲዛይነሮች ደግሞ ሚዲያ ላይ ለሚሰሩ ሰዎች ለሞዴሎች ሆነ ሁሉንም አደለም የሚነካው ስለዚህ እንደዚህ መዘጋጀ በጣም ነው ደስ የሚለው ና ይቀጥል ምለው እና አመሰግናለን ማይ መልካም እሺ ቴንክ አባይ ቲቪ

አንዳንዴ እንደዚህ አይነት የሀበሻ ልብሶች ሲታይ እንደዚህ ምስል አፒሊንግ ነው አለ ያምራል፣ በጣም ያምራል። ደስ ይላል ሆነ እኛን እኛን ይመስላል። ሽልማቱ ደግሞ እንግዲህ በጣም ከካሜራ ጀርባ ሁነው ድካማቸው ልፋታቸው የማይታሰብላቸው ከካሜራ ፊት ይሆን አይደለም ብዙ ጊዜ ያውቅና የሚሰጠው እነሱንም ሌሎችንም እልል ያሉ ተብለው ነው ይሸለሙ ነውና፣ እንደ አይነት ሽልማት መኖሩ ምንድነው፣ ምን አስተዋጽኦ ይኖረዋል? ኦኬ፣ እንደዚህ አይነት ፕሮግራም መዘጋጀቱ ብዙ ጊዜ ኔጌቲቭ ነገሮች ናቸው የሚጎሉትና፣ በጎ ስራ የሚሰሩ ሰዎች በሚገባቸው ልክ አልተበረታቱ እያስባሉ ይያስባሉና እነሱን ለማበረታታት በጣም አሪፍ ኦፖርቹኒቲ ነው። መበረታታትም አለባቸው ነው። መልካም መልካም፣ መልክቴ ምንድነው ትልቅ ፕሮግራም ስታዘጋጁ የሀበሻ ልብስ ብንለብሱ በጣም ያምርባቸዋል። እኛን መሆን ራሳችን መሆን። በጣም እናመሰግናለን። መልካም እንግዲህ አበይልን አቢሲኒያ ዋይል ላይ ነበር የምናውቃችሁ። አሁን በየግላችሁ ያማረ ነገር እያሳያችሁ ነው። ዛሬም ደግሞ ያም ብዙ የሚያምሩ ሰዎች አሉ፣ እናንተም ዘንጣችኋል። ዝግጅቱን እንዴት አገኛችሁት? ዝግጅቱ በጣም ደስ ይላል። በጣም ብዙ ሰዎች አሉ፣ ከተባው በላይ ሁሉም ካልቸራል ልብስ ያደረጉት ስሩ በጣም ያምራል። በጣም ይገርም። እልል ያለ ፕሮግራም ያዘጋጃችሁት እና እኛም ኤክሳይትድ ነን በጣም ስለመጣል ሉኪንግ ፎር ቱት ደግሞ አሁን ሞር ወደ ውስጥ ገብተን ደግሞ ያለውን ፕሮግራም ሞር ነው ያለና ሁላችንም ያበሻ ልብስ ለብሰን ምናምን ዩዥዋሊ ለበዓል ምናምን ነው እንጂ ያበሻ ልብስ አይደረግም። ሁሉም እንደዚህ ሀገራዊ ካልቸራል ልብስ ለብሰው መምጣቱ ምናምን ነገር በጣም አሳምሮታልና በጣም ነው። ሽልማቱ ላይ ምን ትጠብቃላችሁ? አረጃ ሽልማት ይህ ሽልማት እንግዲህ ከካሜራ ጀርባ ያሉት ነው በይበልጥ ሰፖርት ለማድረግ እና ለማበረታታት ሽልማቱም የተዘጋጀው የሙዚቃ ዳይሬክተሮች፣ ዶክመንተሪ ዳይሬክት የሚያደርጉት እንዲሁም ተጽዕኖ ፈጣሪዎችም አሉ። እንደዚህ አይነት ሽልማት መኖራቸው ለኢንዱስትሪው ደግሞ ምን ያበረክታል ትላላችሁ? በጣም ጥሩ አሳብ የሚሆኑ ራሱ ከካሜራ ጀርባ ያሉ ሰዎችን ባሉ መስጠት ነው። ነው ፊልም ምናምን ሲሰራ ምናምን ስለማይ ምናምን ነው ስለምሰራ በጣም ብዙ ነው የሚሰቃዩት ምናምን ክሮች ምናምን ነገር እና እነዛ ክሮች መድረክ ያስፈልጋቸው ነበረ መታየት ያስፈልጋቸው ነበር ብዙ ጊዜ የምናውቃቸው አክተሮች እና አክትረሶች ምናምን ነው እና እሱ ሚዲያ ላይ ወጡትና ካሜራ ያያቸው ነው ግን በዛ ጀርባ ግን እነዛን ትወና እንድናያደረጉ ኤዲተሮች አሉ ዳይሬክተሮች አሉ ክሮዎች አሉ በጣም ከባድ ስቃይ ነው እና ግን እና እነሱን ደግሞ ቫሉ ሰጥተሽ መድረክ አዘጋጅተሽላቸው ደግሞ እነዚህ ማክበር ደግሞ በጣም ሌላ ጉዳይ ነው እና። ይህ በጣም መቀጠል እና እውነት ነው። እንደውም አቤል የሆነ ቪዲዮ ላይ ሲያማርር አይቼዋለሁ። እኔ ስንት ኤዲት አድርጌ ተጨንቄ እንዴት አይታይም ብሎ በጣም ስታማርር እኔ ራሱ አሳዘነኝ፣ በእውነት አየሁልህ እና እንግዲህ ለአንተ ሙያ ደግሞ ይሄኛው ቅርብ ነው። ሙያውን ለሚሰሩት ጀርባ ላይ ነው አይደለም? ብዙ ድካም አለው። ፊት ለፊት ያለው ሰው ድካም አለው፣ ግን የጀርባው ይበልጣል እና መኖሩ መበረታታቱ ምን ያው እኛ አገር ብዙ ጊዜ ፕሮዳክቱ ከወጣ በኋላ ስለሚታይ ነው ፊልሙ ሆነ ድራማ ምናምን ነገር ረዲ ካለቀ በኋላ ህዝቡ ጋር ሲደርስ ስለሚታይ ታይ እንጂ፣ ከካሜራ ጀርባ ያሉት እኛ እንደምታውቁት የራሳችንን ቪዲዮ ዳይሬክትም ኤዲትም ሁሉ ነገር የምናደርገው ራሳችን ከድሮ ጀምሮ እናውቀዋለን። ሱ እኛ እንደ ድንገት እድለኛ ሆነ ከጀርባው ከካሜራ ፊቱ እኛ ሆንን እና ሰው ያው የሚያቀን በፊት ለፊቱ ብቻ ስለሆነ ነው እንጂ ከካሜራ ጀርባ በጣም ብዙ ይለፋል። ይው እንደምታያቸው ወገባቸውን ይዘው ካሜራ ሞችን እራሱ እየሰራ ነው ከአክተሮቹ በኩል ክሬዲት ያስፈልጋቸዋል ብለን እኛም እናምናለን። እንዳልኩሽ እኛም ከድሮ ጀምሮ ከካሜራ ጀርባ ስንሰራ ስለነበር ማለት ነው። እና በጣም ትልቅ ነገር ነው እንደዚህ አይነት ፕሮግራም መዘጋጀቱን እነሱን አፕሪሺየት ማድረግ ነገ ከነገ ወዲያ የፊልም ኢንዱስትሪ በደንብ እንዳያደርግ የሚያደርግ ነገር እና በጣም ደስ የሚል ነገር ነው። በጣም እናመሰግናለን። መልእክት አላችሁ? አንድ ጥያቄ ደግሞ አቢሲኒያ ባይን ይመለሳል። ይመለስ

እሷ ያለቻለሽ በስራ እና አያቸዋለን በስራ ድጋሚ፣ በአካል ማ ብዙ ጊዜ እኔ አያቸዋለሁ። አንድ ላይ ብዙ ሰው እንደውም የተጣላችሁ የተለያያችሁ ነው የሚመስለው። አዎ፣ ለዛ ነው መነጽር ያረከው። ግን ከካሜራ ውጭ ብዙ ቦታ ትታያላችሁ። እንደ ድሮ ደህና ነሽ? የተለያዩ ሙዚቃዎችን ሰሩ ነበር። እሱ ይመለሳል። አንድ ግዜ ፍቃድ ነው መመለስ። ለማንቺ ግን እግዚአብሔር ፈቃደኛም ስለማናውቀው እኛም አንድ ላይ አሁንም እየተገናኘን ያለ ነው። ከስራው በፊት ጓደኝነቱ ወቀን ማለና ጓደኝነቱ ነው። እዛ ብቅ ፈቀደ ደግሞ ነው መጣ አንድ ላይ ታ መስላችሁ ፈልገ ነገር መስታን ፈልገ ገባሽ ሪል ነገር ነው ነውና አንድ ላይ ሆነን ካሜራ ላይ መደቀኑ አስፈላጊ አይደለምና መጀመሪያ የኛ ነገር በጣም ይወስነዋል። የኔ ነው እሱ የኔ ነው አይቶም እናምና እግዚአብሔር ይመስገን። ዋናው ነገር የኛ ጓደኝነት አለ፣ ዋናው እሱ ነው። ሌላው ስራው እና ገንዘቡ በጣም ትርፍ ነገር ነውና፣ አትርፍዋለሁ አትርፍዋለሁ። እናመሰግናለን። እንዲህ ነው፣ ሰላም ነው፣ ሰላም ነው ያለ በጣም አምሮ ቴንኪዩ፣ በጣም አመሰግናለሁ። እንደታየው ፕሮግራሙን ዝግጅቱን በጣም ያምራል። ሁሉም ሰው አምሮበታል ማለት ይቻላል። አብዛኛው ሰው እንግዲህ የሀበሻ ልብስ ለብሶ በጣም ዘንጧል። አንተም እንዲሁም አምሮበሃል። እንደዚህ አይነት ኢቨንቶች ላይ የሀበሻ ልብስ መደረጉ እንደዚህ መሆኑ ምን አይነት ጥቅም አለው ብለህ ታስባለህ? በደንብ ፕሮግራሙም የሆነ ሀበሻዊ ይዘት ያለው ስለሆነ ይሄ ነገር በቀጠለ ቁጥር ሞር ሰው የራሱን ሀገር ልብስ ካልቸሩ ሞር መልበስ ይጀምራል። ቢያስ መልካም። እንግዲህ አባይን ካሜራማን ኤዲተር፣ እንዲሁ ደግሞ ምን አለ ብዙ ነገር ይሰራል። ዛሬ እንግዲህ ከካሜራ ጀርባ ያሉትን ሰዎች በይበልጥ ለማበረታታት እውቅና ለመስጠት ነውና ዝግጅቱ ፊት ለፊት የምናያቸው ሰዎች የተለያዩ ሽልማቶች አሉ። ይህኛው ደግሞ እልል ያለ ዲያስፖራ እልል ያሉ እየተባሉ የታጩት ብዙ ጊዜ ካሜራ ላይ የማናያቸው ነገር ግን የጀርባውን ስራ ቀጥ ብለው የያዙ ሰዎች ናቸው እና እንዲህ አይነት አዋርድ መዘጋጀቱ ከካሜራ ጀርባ ላሉ ሰዎች ምን አይነት ጥቅም አለው ትላለህ? በጣም ብዙ ጊዜ የሚረሳው ፊት ለፊት ያሉት ሰዎች ብቻ የሚሰሩት ይመስላቸዋል አንዳንድ ሰው እና ከካሜራ ጀርባ በጣም ብዙ ድካም እና ልፋት አለው። እኔም ስላለበት ደረን ባቋዋለው እና ይህ ነገር እንግዲህ ያው እንዲሁ ከቀጠለ ሁሉም ሰው አሁን ከሚሰራው በደንብ ሞራልም ስለሚሆነው የተሻለ መስራት እንደሚችልም ያምናል ብዬ አስባለሁ። እናመሰግናለን። መሰግናለን። መልእክት አርማል ስሩ፣ በርቱ። ሌላ ምንም የምለው ነገር የለም። በጣም አመሰግናለሁ እና መሰግናለሁ። እሺ ሺ ሺ ሺ ሺ ሺ ሺ ሺ አምሮም ባህል በጣም አመሰግናለሁ። እንዴት አገኘኸው ዝግጅቱ? ዝግጅቱ አሪፍ ነው፣ ደስ ይላል። ትንሽ አረፈድኩኝ መሰለኝ እኔ ስመጣ፣ ብዙ ነገር አልፎኛል። ግን ከበር ጀምሮ ያለው እንትን አቀባበላቸው በጣም ደስ ይላል። ግርግሩ ብቻ ደስ ይላል። እንደዚህ አይነት ነገር ግርግሩ ነው የሚያምረው፣ እና ግርግሩ በጣም ደስ ይላል። እንደዚህ አይነት ሽልማቶች እንግዲህ የተጠፋፉ ሰዎች የሚገናኙበት የተራራቁ ወዳጆች አለን የሚባባሉበት ነው እና የመጀመሪያው ሽልማት የመጀመሪያው ዓመት ላይ ነው ያለ ነው። በቀጣይ እንዲደረግ ምን መልክት ማስተባቅፋለ እንዳልችው ነው ይሄ ኢቨን አንዳንዴ ተገናኝት ሽማታቂ ሰውላ ትገናኛለች እና ያችን እንኳን መድረክ ይከፍታል። ደግሞ በርቱ አይዟችሁ ምናምን ሲባል ደግሞ ሁሉም ሰው ይበረታታል። በዛ ለዛ በጣም አሪፍ ነው። ይበርቱን። ነው በጣም እናመሰግናለን። ንካ ምስት ላይ ንበጣም አመሰግናለሁ። ብሩክኒስ ወይ እንዴነሽ እንዴነህ? ሰላም ነው ሰላም ነው አለን። እንግዲህ እልል ያለ ሽልማት ላይ ቀን ደርሰው ተገናኝተናል። አንተ ደግሞ በስፋት ዜናውን ስትዘግብ ነበር ነበርና ያው ዋናው ከምንፁን ምስማ ብዬ ነው። እስኪ ስለ ሽልማቱ ዘርዘራ እንገናኛለን። እልል ያለ ሽልማት የመጀመሪያው ጋዜጣዊ መግለጫ ሲሰጥ በጣም ብዙ ዩኒክ ነገሮችን ይዞ ነበር። ከዚህ ቀደም ከምናውቃቸው የአዋርድ አይነቶች በጣም ለየት ያለ ሀገርኛ ይዘት ያለው ሀገርኛንም ከዘመንኛ ጋር ቀላቅሎ ጥሩ ስራ የሰሩ ሰዎችን ምስጋና የመስጠት ነው። በተለይ ደግሞ የህይወት ዘመን ተሸላሚዎችን የመረጡበት አንደኛ ማለት ነው። በጣም መጀመሪያ ገና ይፋ ሲሆን ጀምሮ ስለነበርኩት ከዛም ደግሞ በአስራ አራቱም ዘርፍ ውስጥ ያሉት ሰዎች የሚገባቸው እጅግ በጥንቃቄ የተመረጡ ሀገርንም የሚወክሉ ሀበሻነትንም የሚያሳዩ ስለሆኑ በጣም ደስ የሚል ነገር ነው። ያው እንግዲህ ዛሬ ያለ ነው የመጀመሪያው የሀበሻ ቢራ እልል ያለ ሽልማት ብሎ ያካሄደው የመጀመሪያው አመት ላይ ነውና እንደው ምን ትጠብቃለህ በዚህ ሽልማት ብዙ ጮች አሉና ማን ቢሸለም ደስ ይልሃል? እንደራስህ ምርጫ ሁሉም ተሸላሚዎች ናቸው። እውነት ለመናገር አሸናፊ የሚባሉ ናቸው። ሁሉንም እጩዎቹን ለምን ፊት የላይቸዋለሁ? የሁሉንም እጩዎች ማለት ነው። ስለዚህ በዚህ ዘርፍ ይሄ እንትና፣ በዚህ ዘርፍ እንትና ከምል በጣም ለእኔ ሁሉም አንደኛ ናቸው። ከሁሉም በላይ ደግሞ እንደዚህ አይነት ሽልማት መዘጋጀቱ የመጨረሻ በቃ አንደኛ ነገር ነው እና እዚህ አጋጣሚ አዘጋጆቹን ማመስገን ያስፈልጋል፣ ያው እውቅና መስጠት ያስፈልጋል ብዬ አስባለሁ። ነው እንግዲህ ብዙ ጊዜ ከካሜራ ፊት የምናያቸው ነበር የሚሸለሙት። እናንተ እንግዲህ በቲክቶከር ዘርፈት ካሜራ ላይ ለአይናችን አዲስ ያልሆኑ ሰዎች ነው የሚታዩት። በዚህኛው ውድድር ደግሞ ከካሜራ ጀርባ ያሉ ለሀገራቸው ትልቅ ስራ የሰሩ ሰዎች ናቸው እና የሚሸለሙት። በቀጣይ ምንጨመርበት ማለት በቀጣይ እኛ እንጨመርበት ዜናም ምንታየውን ጫና አይ፣ ግን ማለት በቃ ይዘቱ በጣም አሪፍ ነው። ብዙ አይነት ሌሎች ሽልማቶች አሉ፣ በፊልሙም፣ በቲክቶኩም፣ በሶሻል ሚዲያው በሁሉም ዘርፍ አሉ። ይሄኛው መቀጠል አለበት፣ በቃ በተለይ የህይወት ዘመን ተሸላሚዎች፣ ቤስት ዲያስፖራ፣ ቤስት ወይ ደግሞ እልል ያለ ጥንዶች እና ምንም የሚለው ፓርት በጣም አሪፍ ነው። ወዲህ ይችላል እንግዲህ አንተን ደግሞ በሌላ እልል ያለ ሽልማት ላይ ቀጣይ አመት እንደምናገኝ አምናለሁ። እኔም አመሰግናለሁ በጣም እናመሰግናለን። መጽ እንነ አመሰግናለሁ እንዴት አገኘሽው ፕሮግራሙን እንግዲህ እልል ያለ ሽልማት በመጀመሪያ ጊዜ ሲካሄድ ነው አንቺን የመጀመሪያ እንግዳነሽ መጠበቅሽ ነው አሪፍ ነው በጣም አሪፍ ነው በየአመቱ ይቀጥል ይበል የሚያሰኝ ፕሮግራም ደስ ይላል ብዙ ሰዎች አሉ በስራቸው ላይ ኢትዮጵያዊነትን ባህል የሚያንፀባርቁ ሰዎች የሚሸለመው ዛሬ በጣም አሪፍ አይዲያ ነው ይቀጥል በደንብ ይበል ያሰኛል። መልካም ለመምጣትሽ። ብዙ ሰዎች አሉ። አንቺን ደግሞ ወደፊት ተጽዕኖ ፈጣሪ ተብለሽ እንደምትሸለም ያማለው ተስፋ። ወደፊት ውስጥ ምን ቢሆን ምን ቢስተካከል ይሻላል ታያለሽ? ገና እየገባ ነው። አዎ እንዳየሽ ገና እየገባ ነው። እውነትን ለመናገር ፕሮግራሙ ገና ተጀመረ፣ ግን እስካሁን ያለው ነገር በጣም አሪፍ ነው። ለኔክስት ይር ወይም ደግሞ ለቀጣዩ ታይም ላይ

እንግዲህ የመጀመሪያው አመት ያለ ያለው ከዚህ በኋላ እንደሚቀጥል አዘጋጆች አረጋግጠው በቀጣይ ደግሞ ምን ይጨመርበት ለማ እንዲካብተጡትላል ያው የብሩክ ኒውስ ጓደኛ እንደመሆነ መጠን ዜናውን በደንብ ሰምተዋል? ለ ሰምቼዋለሁ። እንጃ አሁን መጠን ለኔ በቂ ቀጣይ ደግሞ ፎርም ግን በጣም አሪፍ ነው። ለመጀመሪያ አመት አይመስለኝም። እሺ አመሰግናለሁ። ወጣ መልካም ጊዜ መልካም ምሽት ይሁንልን። መልካም ምሽት ይሁንልን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? በጣም አምሮብሻል። በጣም ነው የማመሰግነው። እንዴት አገኘሽ እልል ያለ ሽልማት? የመጀመሪያው አመት ላይ ነው ያለነው። እውነት ለመናገር በጣም ልዩ ነው። በጣም ደስ የሚል ድባብ ነው ያለው። ይመስለኛል ሁሉ ሰው በሀገር ባህል ልብስ ደምቆ ስለመጣ ውበታችን ሞር ይወጣ ይመስለኛልና እውነት ለማውራት ለኢንተርቪው ሳይሆን የእውነት ደስ ነው ያለኝ። በጣም ቆንጆ ነው ሽልማቱም፣ ሀሳቡ ባህልንና ጥበብን አጣምረው የሚሰሩትን መሸለም ነውና፣ በተለይ ደግሞ ከካሜራ ጀርባ ያሉት ኢትዮጵያዊነትን ማስተዋወቅ ነው እንዳልሽ ነው። ሁሉም ሰው አምቦበታል። ከጀርባ ያሉ ባለሙያዎቻችን በዚህ ዓይነት አጋጣሚ መውጣታቸው እጅግ ደስ ይላል ለምን እኛ በእነሱ ነው የምንፈካው እኛ ከፊት ስለምንቆም እንጂ እውነት አሁን የእነሱ ልፋት ነው አይደል ያለብን እና የእነሱ ብርታት የእነሱ ድካም እንዲህ ወጥቶ ስታዩ እነሱ ከፍ ሲሉልን እጅግ በጣም ነው ደስ የሚለን ለምን ሁልጊዜ እንድንታይ ሻይን እንድናደረግ የሚያደርጉ እነሱ ተደብቀው ነው እኛን ፊት የሚያወጡ ና የእነሱ ፊት መውጣት ደግሞ እኛ በጣም ነው ደስ የሚለን ደስ ይሎኛል በጣም እናመሰግናለን በጣም መልካም ጊዜ ሆነ ኔ እናት አመሰግናለን እናቴ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አመሰግናቸዋለሁ። እንግዲህ ለረጅም አመት ያገለገሉት ለኢትዮጵያ ያደረጉት ነገር ልዩ ተሸላሚ አድርገውታል። እንዴት ናገኙት? ምን ተሰማዎት? በጣም ነው ደስ ያለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ተመልካች አይጥፋ። ተመልካቾቼ አይታችሁ ሙያዬን በማሰብ በማየት ለዚህ ሽልማት ስላበቃችሁ በጣም ነው የተደሰጥኩት አመሰግናችኋለሁ እንግዲህ ምስጋና እናውቅና ተሰጥተውታል የህይወት ዘመን ተሸላሚ ሆነውልናል ከዚህም በላይ እንደሚሰሩ አቅሞት ያሳውቃልና እንዴት ያገኙት ግን ሽልማቱ ሽልማቱ በጣም ደስ ብሎኛል እኔ እንዳስደሰታችሁ ደግሞ እግዚአብሔር እናንተን የሚያስደስታችሁ ደስ ብሎኛል አሜን እናመሰግናለን ሌሎች ወጣቶችስ እንዲበረታቱ ምን ይላሉ እንግዲህ ሙያችንን ያው እየተመለከቱ ሙያችንን የሰራነውን እያጠኑ በኛ ታሪክ በኛ ስራ ወደፊት ገፍተው እነሱም እንደኛ ስማቸው እንዲጠራ እንትን እላለሁ፣ ይመክራለሁ። በጣም እናመሰግናለን። በድጋሜ ደስ ብሎኛል ስለተገናኘን። እንኳን ደስ አለው። አሜን አሜን። እግዚአብሔር ይስጥልኝ። እናንተንም አመሰግናለሁ። በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብራችሁ። አክብራችሁ ስለጠራችሁ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። አሜን። እናመሰግናለን። አስካሌን እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። ሽልማቱ ለሚገባው ሰው እጁ ላይ ደርሷል። በጣም ለአንቺ ደስ ያለኝ። እጩ ነሽ ሳይሽ መጥቼ ነበረና እጩዎች ሲገለጹ ያንቺን ስም ሳይ ይገባታል አላልኩኝ። እሷ ቡሁን እኪን ማጣል በጣም ደስ ብሎኛል። እንዴት ነበረ እንደምታሸንፊ ለአንቺ ሲሽ ይሰማሽ ነበረ? እየራሱ ተንስላለው ሁሉም የኔ የኔ ይላል አይደል? ስራሽ ነው ወጥቶ የሚወዳደረው፣ እና እኔ አሸንፋለሁ ብዬ አይደለም፣ ግን ስራዎች ናቸው መርጦ ስራ የሚያወዳደሩ የሚመለከታቸው ነው። ትበረ ካንካራ ብለው የበለጠ እንድንበረታታ አድርገውኛል፣ እና ደስ ብሎኛል እጅግ በጣም አዘጋጆቹን አመሰግናለሁ። እልል ያለ ሽልማት እንግዲህ ለመጀመሪያ ጊዜ ሲካሄድ በዶክመንተሪ አስካለ አሸናፊ ሆናለች። እንዴት አገኘሽው ግን ድባቡን? ቤት ነበረ ካንቺ ጋር የተወዳደሩት ስለሌላ ውድድር ማንሳት አንፈልግም፣ ግን ሁሉም አሸናፊ ናቸው። እዚህ ጋር የተወዳደሩ ሰዎች በሙሉ ሁሉም አንደኛ ተምር ትሸልገለሽ እንጂ የቀረቡት ተወዳዳሪዎች በሙሉ በእኔ አሸናፊ ናቸው። ስለዚህ እኔም ደስ ሆኛል። እነሱ ሁላችንም እንድንበረታታ ነው ብለው ሁሉም አሸናፊ ናቸው። እንዲህ አይነት ሽልማት ወደፊት እንዲካሄድ እንዲሰፋ ምን መልዕክት ታስተላልፍ? ያለውስ የሽልማት ትንሽ ነው፣ ስለዚህ

ስለዚህ የሚመለከታቸው አካላት በሙሉ በተለያዩ ዘርፎች አሁን በጋዜጠኛ ዘርፍ አሁን ሽልማቶች እየመጡ ነው። በተለያየ አጋጣሚ እና ሁሉ ሊያበረታቱ ሊሸልሙ አይዞአችሁ ይገባል። በጣም እናመሰግናለን። በድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። እናመሰግናለን። እስኪ እንዴት ነሽ? ሰላም፣ እንዴት ነሽ? በጣም አምሮብሻል። አመሰግናለሁ። በምን ዘርፍ ተሸለምሽ? ይገባዋል አይደለም ልብሷ በጣም ነው ያዘነጥሽው ያማረብሽ። እንኳን ደስ አለሽ። እንግዲህ አንቺ ዲዛይነር ነሽ። ዛሬ የሚያማምሩ ልብሶችን እየተመለከት ነበረ፣ እንዴት አየሽው? ምሽቱ ቆንጆ ነው። በጣም ደስ ይላል። እናመሰግናለን። እንኳን ደስ አለሽ። በጣም ደስ ብሎኛል ስላሸነፍሽ ስለተሸለምሽ የአንቺ ዘርፍ ምን ነበረ የእኛ ዘርፍ የዓመቱ ምርጥ ጥበብ እንግዲህ ጥበብ ውስጥ ብዙ ሙያ ያለው የአንቺ ልዩ የሚያደርገው ምንድን ነው እኛ የተሰማራነው የስፌት ስፌት ስራ ላይ የሰፌት ስፌት ስራ ድርጅቴ በባይ አራት ይባላል ከተመሰረተ አራት ዓመት የሆነው ነው በአመቱ ምርጥ ጥበብ ዘርፍ ነበረ ውጭ ሆኖ አሸን ይቻላል። እንደምሰገደ እንኳን ደስ አለሽ። ለአንችም እድል መጣውም ልጅሽ ምን ትያለሽ? መልእክት ካለሽ እንደዚህ አይነት ፕሮግራሞች ይበረታሉ ነው ያለው። በኢትዮጵያ ደረጃ ብዙ እንደዚህ አይነት ነገር አልተለመደም ይላል። እኔ ይሄን ስራ ከጀመርኩ ወደ አምስት የሚሆኑ አዋርዶች እናገኛለሁ። በአፍሪካ ደረጃ ኢንተርናሽናል ኢትዮጵያ ውስጥ ግን ሞሮካ አልተለመደም። በጣም አርት ሲባል ወደ ፕሮግራም ወደ ሙዚቃው ሰው የሚያደላው ማለት ነው አዋርዶች የሚያደላው እንደዚህ አይነት ባህላዎችን ደግሞ በተለየ ሁኔታ የሚያቀርቡ ስራዎች ላይ እንደ ስፌት ስራ፣ ሸክላ ስራ፣ ባህላዊ ስራዎቻችን ላይ ነው ያተኮረ ሲሆን ዲዛይነሮችም ነበሩ፣ የሽመና ስራዎች የሚያየ ነበር። ይሄ ይሄ ሞን ያበረታታል ብዬ አስባለሁ። መበረታታት ማደግ አለበት። በጣም እናመሰግናለን። በርች ምሳሌ እንኳን ደስ አለ ዋናው ነው ደሳለ በምን ዘርፍ ታጭ? በምን ዘርፍ ተሸለምክ? ማስታወቂያ ምን ማስታወቂያ ነበረ? ኢትዮ ቴሌኮም 0ስስወ ታሪካዊ ማስታወቂያ ታሪክ አስገኘ። ደስ ይላል በጣም። ምን ተሰማ? ጠብቀ ነበረ ምንድነው? በእኔ በኩል እ ከሆነ ጊዜ

በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል ለሽልማቱ። እውነት በጣም ብዙ ደክመናል፣ ብዙ ተጨንቀር የሰራ ነው አልበም ነው እና እጅግ በጣም ደስ ብሎኛል። ከአልበም ውስጥ የበለጠ የምትወጂው ሙዚቃ ይችኛል? ከልጅ ልጅ ማበላለጥ ነው። በጣም እንደው የኔ ሀሳብ ነው የበለጠ የምትይው። ሁሉንም ሙዚቃዎች በጣም ነው የምወዳቸው። ሁሉም የተለያየ ሀሳብ ስላለው ሁሉንም በልዩነት በጣም ነው የምወደው እና ከአንዱ አንዱ ማበላለጥ እንዴት አየሽው? ሽልማቱን ሁሉም ነገር እንግዲህ በሀበሻ ልብስ የተዋበ አንቺም እንዲያ አምሮብሻል። እንዴት ተመለከተሽ? እጅግ ሙሉ ምሽት ነው እንዳልሽው በባህል የደመቀ ምሽት ነውና እንደዚያ አይነት ዝግጅቶች መኖራቸው ይበልጥ ባህል ላይ እንዲሰራ እንግዲህ አገራችን ይታወቃል፣ ከሰማንያ በላይ ብሄር ብሄረሰቦች አሉ። ያልተነኩ ብዙ ያልተዳሰሱ አሉ እና የበልጥ ባህሉ ላይ ትኩረት እንዲሰጥ የሚያደርግ ነው እና ጭ ጣሪጣታ የሚደጉ የማዬ በቀጣይ ምን እንጠብቅ? ምን አዲስ አለ? በቀጣይ እንግዲህ ከሁለት ሳምንት በኋላ በአዲስ አበባ የመጀመሪያ የሙዚቃ ኮንሰርት ይኖረኛል። ለየት ያለ ይመስለኛል። ከአስራ ሰባት በላይ ሙዚቀኞችን ያሳተፈ የሙዚቃ ድግስ ነው የሚሆነው። እንግዲህ በዛ እንገናኝ፣ የምንገናኘው ነው። በጣም እናመሰግናለን። ከዚህም በኋላ ሌሎች አልበሞችን እንጠብቃለን። መልካም እድል። አመሰግናለሁ። ሚኪ፣ ዛሬ እንግዲህ ትንሽም ለየት ያለ ነው። እስካሁን ካለው ሽልማት ለየት ያለ ነው። ከካሜራ ጀርባ ያሉትንም የተሸለሙበት ነውና እንዴት አገኘኸው ሽልማት? በጣም ጥሩ ነው። ምንድነው ሊሰለም የሚገባቸው ናቸው። በጣም ትልቅ ዘርፎች ናቸ። እናም ደግሞ በትክክል ኢምፓክት ማለት ማህበረሰቡ ላይ በትክክል በትክክል እንደ ሀገር በደንብ ተጽዕኖ የሚፈጥሙ ለውጥ የሚያመጡ ቦታዎች ናቸው እየተነኩት ወደ ደግሞ በጣም የሚለፉ ሀገርንም ባህልንም ኢኮኖሚንም በደንብ አደረገው ጉስትም በደንብ ሊያሳድጉ የሚችሉ ትልልቅ ሙያዎች ናቸው የተሸለሙት። በዛ በጣም በጣም በጣም ደስተኛ። እንደዚሁም በፊልሙ ዘርፍም እንደዚህ ያልታዩ እስከዛሬ ማስታወቂያ ቢባልም በጣም ጠንካራ ነው፣ በዝ ባለሙያዎች አሉ። የዛ ቦታ ላይ ሄደው ለመሸለም በጣም ይበል የሚያስፈኛል። እናመሰግናለን። መልዕክት ካላችሁ ለቀጣይ ምን ቢደረግ ምን ቢሻሻል የምትይው አለ ማለት ነው? ምንም መሻሻል ሳይሆን ሁሌም ነገሮች ይጀመራሉ፣ ግን ቀጣይነት ሲኖራቸው ነው ነገሩ እየቀጠለ ሰው ሞራል እያገኘ ያልታወቀ ዘርፍም እንዲወጣ የሚመጣውና ቀጣይነት እንዲኖረው ልክ እንደዚሁ አሁን ማስታወቂያ ብሏል ዕደ ጥበብ ስፌት እንደዚህ ታይተዋል አደለ ያላየናቸው ታይተው ማያው ልክ እንደዚህ አሁንም በየጓዳው የምናያቸው በጣም ብዙ ምስጢር ያላቸው ነገሮች አሉና ጊዜ ጊዜያቸውን ሰፋ አድርገው እንደዚህ ይህን እንዲህ ብለው ሙያም ብለው መጥተዋል። ስለዚህ ብዙ የሚፈተሽ ሙያዎች አሉና እነሱንም እያዩ ጽናቱን ደግሞ መቀጠል ነው ሁሌም መቀጠል ወደፊት የሚጓዙት ነገር ቢኖር ደስ ይለናል። መጀመር የፍጻሜ ጌታ እንዲሆኑ ምኞታችን እንደጀመሩት ወደፊትም እንደሌሎች ሌሎች አዋርዶች ረጅም ጊዜ እንዲሆን ነው ሚኪስ መልክታና ማለት በቃ በጣም ብዙ የሚከበሩ ብዙ አስተዋጽኦ ያደረጉ ሰዎች አለው ነው። እዛ ላይ በጣም አጥብቆ መስራት በጣም ያስፈልጋል። ሌላውም ደግሞ የያዘውም ሰው እጅ በጣም አዋጭ ለራስም ለነብስም የሚያስደስት ነው። ባህል ላይ ትራዲሽን ላይ መስራት እና እንዳይዘናገር በጣም የሚያስከብር ነገር እንደ ኑሮም ለኑሮም የሚሆን ነገር እንደሆነ ተረድቶ በደንብ ሁሉም ተረድቶ መግፋት እንዳለባቸው መጠንከር እንዳለባቸው ዓለም አቀፍ ይዘት እንዲኖሩ መጣር እንዳለባቸው እመክራለሁ። በጣም እናመሰግናለን። እድሜ ከጤና ይስጣችሁ። እግዚአብሔር ያክበረልን። ወፋችን በራ እንግዲህ ዛሬ ሸራተን አዲስ ተገኝታ እልል ያለ ሽልማትን አስመልክታችኋለች ሌላ ሳምንት በሌላ ዝግጅት እስክንገናኝ ድረስ ሰላም ቆይን ላሸነፋችሁት ለተሸለማችሁት ለታጫችሁት እንኳን ደስ አላችሁ በድጋሜ እንላለን ሰላም ያገናኘል